ያስጥልን ክብሯን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘን ቀርበናል። ዜናዎቹን እየመራውን ያያንቱ አመዳብራች ቆይታ ማደርግ ይሆናል። በቅድሚያም ክልላዊ ዜናዎች ሐረር ከተማ በመዋቅራዊ ፕላን እንድትመራ የክልሉ ከተማ ልማትና ኮንስትራክሽን ቢሮ እያደረገ ያለውን ጥረት ተጠናክሮ ሊቀጥል እንደሚገባ የሐረሪ ብሔራዊ ጉባኤ አስታወቀ። የሐረሪ ብሔራዊ ጉባኤ ቋሚ ኮሚቴ አባላት የክልሉ ከተማ ልማትና ኮንስትራክሽን ቢሮ የ2017 አፈጻጸም ግምገማ አካሂዷል። ዘገባው የሐምዛ ይሱፍ ነው። ገዛህኛ አራጌ በዝርዝር ያቀርበዋል። የሐረሪ ብሔራዊ ጉባኤ ቋሚ ኮሚቴ አባላት የክልሉ ከተማ ልማትና ኮንስትራክሽን ቢሮ የ2017 አፈጻጸም ግምገማ አካሂዷል። በክልሉ አሁን ላይ በስፋት እየተካሄደ ካለው ኮሪደር ልማት ጋር በማጣጣም ሐረር ከተማ በመዋቅራዊ ፕላን እንድትመራ የተለያዩ ስራዎች እየተሰሩ መሆኑን የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ ለሐረሪ ጉባኤ ቋሚ ኮሚቴ ሰብሳቢዎችና አባላት ገለጻ አድርገዋል። ቢሮው በበጀት ዓመቱ የዓለም ቅርስ ሆኖ የተመዘገበው ጁገል ውስጥና ዙሪያውን እየተሰሩ ያሉ መልሶ ማልማት ስራዎችም ሆነ ኮሪደር ልማቱን ዲዛይን ማውጣት፣ ማማከር፣ ክትትል በማድረግና ሌሎች ሙያዊ ድጋፍ በማድረግ ከፍተኛ ተሳትፎ እያደረጉ የነበሩ መሆኑን ኃላፊው ገልጸዋል። ጁጎል ውስጥ ቅርስን የሚያበላሹ ግንባታዎችን ከመከላከል አንጻር ከሌሎች ባለድርሻ አካላት ጋር ሲሰሩ የነበሩ መሆኑንም ተናግረዋል። በቀጣይም ጁጎል ውስጥ ሰፊ የሆነ የአረንጓዴ ልማት ስራ በመስራት ቀደም ሲል ጁጎል አካባቢ የሚታወቁ እጽዋቶችን እንዲመለሱ በትኩረት የሚሰራ መሆኑን የገለጹት ኃላፊው በጁጎል ዙሪያ የሚገኙ ውሃማ ስፍራዎች መናፈሻ ለማድረግ የሚሰራ መሆኑን ገልጸዋል። የተደረገላቸው ገለጻ ያዳመጡት የጉባኤው ቋሚ ኮሚቴ ሰብሳቢዎችና አባላት አስተያየታቸውን የሰጡ ሲሆን ቢሮ መዋቅራዊ ፕላን ተግባራዊ ማድረግን ጨምሮ ሌሎች እየተሰሩ ያሉ ስኬታማ ስራዎች ተጠናክረው መቀጠል እንዳለበት ገልጸዋል። በክልሉ እየተሰሩ ያሉ ስራዎች ለክልሉ ወጣቶች ሰፊ የስራ አድል ሊፈጥሩ እንደሚገባና ሙያና እውቀት ሽግግር ሊያደርጉ ይገባል ብለዋል። በመጨረሻ የሀረሪ ብሔራዊ ጉባኤ ባህል ዋናና ቅርስ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ዩሱፍ አቅጣጫ ያስቀመጡ ሲሆን ከተማዋ በፕላን እንድትመራ እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበትና በዚህም ላይ ግንዛቤ መፍጠር እንደሚገባ ገልጸዋል። በሐረሪ ክልል ለእስልምና ጉዳዮች ምክር ቤት ምርጫ 217 የምርጫ ጣቢያዎች መዘጋጀታቸው ተገለጸ። ምክር ቤቱ በዚህ ወር በሚያካሄደው የኢትዮጵያ እስልምና ጉዳዮች ምክር ቤት ምርጫ ላይ የግንዛቤ ማስጨበጫ መድረክ አካሂዷል። ዘገባው የባልደረባቸው ሙሂዲን ሙክታር ነው። ፍቃዱ በላይ በዝርዝር ያቀርበዋል። በሐረሪ ክልል እስልምና ጉዳዮች የጠቅላይ ምክር ቤት ምርጫ 217 የምርጫ ጣቢያዎችን መዘጋጀታቸው ተገልጿል። የሐረሪ ክልል እስልምና ጉዳዮች ምክር ቤት በዚህ ወር መጨረሻ በሚካሄደው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ ላይ የግንዛቤ ማስጨበጫ መድረክ አካሂደዋል። በመድረኩ ንግግር ያደረጉት የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ አብዱሰላም ጅብሪል እንደገለጹት የእስልምና ጉዳዮች ምክር ቤት ምርጫ በ2012 ዓ ም በአዋጅ 1207 ዝባር 2012 የተመሰረተ መሆኑን ተናግረዋል። የመድረኩ ዓላማ ኢማሞች፣ ኡላማዎች ምርጫ ዙሪያ ያላቸውን ግንዛቤ በማጠናከር እኩልና ትክክለኛ ተሳትፎን ለማረጋገጥ ነው ብለዋል። የምርጫ ጣቢያዎቹ የጁምአ ሰላት በሚሰግዱባቸው መስጅዶች እና የመራጮች ቁጥር ከአርባ በላይ በሚሆኑባቸው መስጅዶች እንደሚካሄድም ገልጸዋል። ሼህ አብዱልሰላም አክሎም በምርጫው ላይ የኅብረተሰቡን ግንዛቤ ለማጠናከር ከነገ ጀምሮ ሁሉም የጁምአ መስጅዶች ግንዛቤ የመፍጠር ስራ ሊሰራ ይገባል ብለዋል። ምርጫው በአምስት ምድቦች የተከፈለ ሲሆን፣ ኡላማዎች፣ ምሁራን፣ ወጣቶች፣ ሴቶችና ሌሎች የህብረተሰብ ክፍሎች ይገኙበታል። ለመምረጥም ሆነ ለመመረጥ እስልምና እምነት ተከታይ መሆን ግዴታ መሆኑን ጠቁመው ምርጫው ሰላም ሰላማዊና ፍትሐዊ በሆነ መንገድ እንዲካሄድ ሁሉም የበኩላቸውን ኃላፊነት መውጣት አለባቸው ብለዋል። የሐረሪ ክልል እስልምና ጉዳዮች ምክር ቤት ምርጫ ቦርድ ሰብሳቢ ሼህ አብዱራህማን መሀመድ በበኩላቸው በአገር አቀፍ ደረጃ ከተደረጉ ለውጦች ወዲህ የሙስሊሙ ህብረተሰብ መብትን በማስጠበቅ በኩል ከፍተኛ ውጤት መመዝገባቸውን ገልጸዋል። እስልምና ጉዳዮች ምክር ቤት ምርጫ በዘመናዊ መንገድ ሲካሄድ በኢትዮጵያ ታሪክ ይህ የመጀመሪያ ነው ሲሉም ተናግረዋል። ምርጫው ከሰኔ 28 እስከ ሰኔ 29 በክልሉ በገጠርና በከተማ በሚገኙ 217 መስጊዶች እንደሚካሄድ የሐረሪ ክልል እስልምና ጉዳዮች ምክር ቤት አስታውቋል። መልካም አስተዳደርን በማስፈን ብልሹ አሰራርን ለመዋጋት የቅንጅት ተግባራት ወሳኝ መሆኑ ተጠቆመ። በሸንኮር ወረዳ የብልጽግና ኢንስፔክሽን እና ስነ ምግባር ኮሚሽን በወረዳው ከሚገኙ ባለድርሻ ጋር በተለያዩ ጉዳዮች በጋራ ለመስራት የመግባቢያ ስምምነት ተፈራርመዋል። በተለይም ደሴ ተጨማሪ ያላት በሸንኮር ወረዳ የብልጽግና ኢንስፔክሽንና ስነ ምግባር ኮሚሽን በወረዳው ከሚገኙ ባለድርሻዎች ጋር በተለያዩ ጉዳዮች በጋራ ለመስራት የመግባቢያ ስምምነት መድረክ ተካሂዷል። በመድረኩ የተገኙት የሀረሪ ክልል የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አዳል ሙላቱ ሀገርን ለመገንባት ብልሹ አሰራሮችን በተናጥል መዋጋት ካሰብ ነው ግብ እንደማያደርስ በመገንዘብ በጋራ ለመስራት መዘጋጀታቸው የሚያበረታታ ተግባር ነው ብለው ተቋሙም በሚጠበቀው ሁሉ ከጎናቸው መሆኑን አረጋግጠዋል። አገሪቱ ያለችበትን የማንሰራራት ዘመን በመሆኑ መልካም አስተዳደርም ማስፈንና ብልሹ አሰራሮችን መዋጋት እያየን ያለነውን ተጨባጭ ለውጥ ለማስቀጠል ያስችላል ብለዋል። የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኢንስፔክሽንና ስነ ምግባር ኮሚሽን ኃላፊ አቶ አብዱል ሐኪም አብዱ ማሊክ የሸንኮር ወረዳ የጀመራቸው በአገልግሎት አሰጣጥና በመልካም አስተዳደር አበረታች ተግባራት መሆኑን ጠቁመው የወረዳውን ኢንስፔክሽን ሞዴል ለማድረግ በትኩረት እንደሚሰራም ተናግረዋል። በአሁኑ ጊዜ በየደረጃው የሚታዩ የመልካም አስተዳደር ችግሮችን ለመቅረፍ እንደ ወረዳ በ ቅንጅት ለውጥ አምጪ ተግባራትን እያከናወኑ መሆኑን የጠቆሙት የወረዳው አስተዳዳሪ አቶ ሳሚ ዩሱፍ መድረኩን በይበልጥ በቅርበት ለመስራት እንደሚያስችል ተናግረዋል። የተዘጋጀውን የመግባቢያ ሰነድ ያቀረቡት የወረዳው ኢንስፔክሽን ኃላፊ አቶ አብዲ ሊማይ ጠንካራ ኢንስፔክሽን ለጠንካራ ፓርቲ ሙስናና ብልሹ አሰራርን በጋራ መከላከልና መልካም አስተዳደርና አገልግሎት አሰጣጥን ለህዝብ ተደራሽ ማድረግ የሚለውን መርህ በማድረግ የጋራ እቅድ በመያዝ በጋራ ለመስራት የሚያስችል መሆኑን ጠቁመዋል። በመጨረሻም የወረዳው የብልጽግና ኢንስፔክሽንና የስነ ምግባር ኮሚሽን ኤጀንት ከወረዳዊ መልካም አስተዳደር ና ሪፎርም ዳይሬክተር ፐብሊክ ሰርቪስ ና የሰው ሀብት አስተዳደር ና የስነምግባርና ጸረሙስና መኮንን ጋር በጋራ ለመስራት በተዘጋጀ ረቂቅ የመግባቢያ ሰነድ ላይ ተወያይተው ተፈራርመዋል። በሐረሪ ክልል የተከናወኑ የኮሪደር ልማቶች የሚደነቁ ና በተሞክሮ ሊወሰዱ የሚገቡ መሆናቸውን የአዲስ አበባ መስተዳድር የባህል ኪነ ጥበብና ቱሪዝም ቢሮ አመራሮችና ሰራተኞች ገለጹ። የአዲስ አበባ መስተዳድር የባህል ኪነ ጥበብና ቱሪዝም ቢሮ አመራሮችና ሰራተኞች ሉካን ቡድን በክልሉ እየተከናወኑ የሚገኙ የኮርደር ልማት ስራዎችን ተዘዋውሮ ጎብኝተዋል። የነገር ግርማ ተጨማሪ ያለው። የአዲስ አበባ አስተዳደር የባህል ኪነ ጥበብና ቱሪዝም ቢሮ አመራሮችና ሰራተኞች ሉካን ቡድን በክልሉ እየተከናወኑ የሚገኙ የኮርደር ልማት ስራዎችን ተዘዋውሮ ጎብኝተዋል። የቢሮ አመራሮችና ሰራተኞች ከጉብኝታቸው በኋላ በሰጡት አስተያየት ታሪካዊ ይዘቱን በጠበቀ መልኩ የተከናወነው የጁገል ዓለም አቀፍ ቅርስ የኮሪደር ልማት ስራ የሚደነቅ ነው ብለዋል። በተለይም የጁገል ዓለም አቀፍ ቅርስን ከአደጋ በመጠበቅና መልሶ በማልማት ለትውልድ ለማስተላለፍ የተሰራው ስራ በተሞክሮነት ሊወሰድ የሚችል ስለመሆኑም ጨምረው ገልጸዋል። ግንብ ውስጥ ያሉት ቅርሶች በጣም ነው የተደነቀ ነው ባያያዛቸው በእድሳት ሲደረግላቸው እሴታቸውን ባለቀቀ እንዲሁ ኦሪጂናል ታሪካቸው ኦሪጂናል ቅርሳቸው እንዳለ ነው። የቅርሱ እሴት ሳይለቅ ማለት ነው። እና ብዙ ልምድ ይወሰዳል። ብዙ አስተማሪ ናቸው። አሁን ለሶስተኛ ጊዜ መጣት እና ግን አሁን ብዙ ለውጥ አይቻለው የመዋብ የጽዳት እንደገና ደግሞ የመናፈሻ ፓርክ ቦታዎች ልማት ምናምን የበለጠ ሳብ የሆኑ ያየት ቀደም ብሎ ካየሁት አሁን የበለጠ እንደገና ደግሞ እንትኑ በተለይ አሁን ጀጎል ውስጥ እድሳት አይቻለሁ እና እድሳቱም የበለጠ ውብ አድርጓታል። ለረን ኮሌደሩ ደግሞ በጣም በማታ ብታየው እንዴት ውብ እንደሆነ ማለት ነው እና ሐረር ምን ያክል እንደተለወጠች ባይ ዘ ዌይ እናቴም የተወለደችው እዚሁ ነው። መጥቼ አላቅም እና ለመጀመሪያ ጊዜ ስለመጣው ደስ ብሎኛል። በጣም የመጀመሪያ ዬን ስመጣ ግን በቲቪ ነበር የማያት። አሁን ደግሞ በአካል ሳያት ሞር በጣም ወድጃታለሁ። ሰው ደስ ይላል፣ አካባቢው ደስ ይላል፣ አየሩ ደስ ይላል። ታሪክ የነበረው ነገር ያለው ነገር በጣም ቆንጆ ናት። ካሉት ካየኋቸው ከተሞች እኔ ተመራጭና አንደኛ ነች። የኮሪደር አሰራር የኮሪደር አሰራር ኮሪደሩ እየተሰራ ግን ምን በሆነ ቅርስን ባልነካ መልኩ ከቅርስ ጋር እንዴት አድርጎ ኮሪደርን አጣጥሞ መሄድ እንደሚቻል። ኮሪደር አስፈላጊ ነው። አካባቢ ማልማት፣ መለወጥ፣ መቀየር ለቱሪስቱ ፍሰት በጣም አስፈላጊ ነው። ግን ቅርሱን ደግሞ በማይነካ መልኩ መሆኑ ልዩ ያደርገው በሀረር የተከናወኑ የኮሪደር ልማት ስራዎች ከተማይቱን ውብ፣ ጽዱ፣ ለነዋሪዎች ምቹና ለጎብኚዎችም ሳቢና ማራኪ ለማድረግ እንዳስቻላትም መታዘባቸውን ገልጸዋል። ሀረር ከተማ ከጊዜ ወደ ጊዜ በከፍተኛ የለውጥና የብልጽግና ጉዞ ላይ እንደምትገኝ ለመመልከት መቻላቸውንም አስተያየት ሰጪዎቹ ተናግረዋል። ስለ ሀረር የታሪክ የመቻቻልና የእንግዳ ተቀባይነት ተምሳሌትነት በተለያዩ ሚዲያዎች ሲሰሙ የነበሩትን አሁን ሀረር መጥተው በተግባር በማየታቸው መደሰታቸውንም ገልጸዋል። ሙዚየሞችን ጎብኝቻለሁ እንዳለ እንትን ውስጥ እና ብዙ ታሪኮችን ነው። ከዚህ ቀደም ከማውቀው በላይ በርካታ ታሪኮችን በዚህ ጉብኝት እንዳቀርጎኛል እና ስለ ሀረር ያለኝ ግንዛቤ አስቶታል። ያሁኑ ጉብኝት ከተማይቷ የሰጠች ናት። የፍራፍሬ ሀገር ናት። አየሯ ምቹ ነው። ሰው ደግሞ በጣም መልካም ነው። ጸጥታው ጥሩ ነው። ጥሩ በተሻለ አልል፣ በንጽጽር ሳይሆን ጥሩ ነው። ምንም ችግር አላየንም። መጥቼ ስሄድ ባለፈው፣ አሁን ምንም አላየንም። ይሄ በዚሁ መቀጠል አለበት። ቅርሶቻችሁን አያያዛችሁን በዚሁ ቀጥሉ። በጣም ነው የምናደንቃችሁ። ሐረር እንደ ስሙ እንግዳ ተቀባይ ሕዝብ ነው። ከዚህ ቀደም ስመጣ ያው የተለየ ነገር አላየሁም። ጠንካራ የሆነ ፍቅራዊ የሆነ ልባ የሆነ አቀባበል ነው እንግዳ ተቀባዩ። የክልሉ ሕዝብ ላደረገላቸው አቀባበልም ምስጋናቸውን አቅርበዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያ በበጀት ዓመቱ 11 ወራት ከውጭ ንግድ ከ7.2 ቢሊዮን ዶላር በላይ ገቢ አግኝታለች። በሌላ ዜና በኢትዮጵያ መሰረታዊ ለውጥ ለማምጣት ስራን ባህል በማድረግ ምርታማነትን ማሳደግ የሕልውና ጉዳይ ሊሆን ይገባል ሲሉ የስራና ክህሎት ሚኒስተር ሙፈሪያት ካሚል ገለጹ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መለስ በተከታይነት ታቀርባለች። ኢትዮጵያ በበጀት ዓመቱ 11 ወራት ከወጪ ንግድ ከ7.2 ቢሊዮን ዶላር በላይ ገቢ አግኝታለች። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባለፉት 11 ወራት ከወጪ ንግድ ከ7.2 ቢሊዮን ዶላር በላይ መገኘቱን ገልጸዋል። በበጀት ዓመቱ መጨረሻ አጠቃላይ ገቢው ከ8 ቢሊዮን ዶላር ሊሻገር እንደሚችል ጠቁመዋል። ንግድን ለማዘመን፣ ሀገራዊ ገቢን ለማሳደግ፣ ህገወጥ ንግድን ለመቅታት፣ የኑሮ ውድነትን ለመቀነስና የገበያ መሰረተ ልማቶችን ለማስፋፋት የተከናወኑ ተግባራትም አበረታች መሆናቸውን ጠቅሰዋል። በኢትዮጵያ መሰረታዊ ለውጥ ለማምጣት ስራን ባህል በማድረግ ምርታማነትን ማሳደግ የህልውና ጉዳይ ሊሆን ይገባል ሲሉ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገልጸዋል። የስራ ባህልና ምርታማነት ለሀገር ሉዓላዊነት በሚል መሪ ሀሳብ ባለድርሻ አካላትን ያሳተፈ የፓናል ውይይት በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ይገኛል። የፓናል ውይይቱ የስራ ባህልን በማሻሻል በስራ ድል ፈጠራ ክህሎትን በማልማት አገራዊ እድገትን እውን ለማድረግ ባለድርሻ አካላት ሚናቸውን እንዲወጡ ግንዛቤ መፍጠር ላይ ያተኮረ ነው። የስራና ክህሎት ሚኒስትር ፍሬያት ካሚል በዚህ ወቅት እንዳሉት በኢኮኖሚ ራስን ለመቻል የሚደረገው ጥረት እንዲሳካ ጠንካራ የስራ ባህልን ማጎልበት ይገባል። በኢትዮጵያ መሰረታዊ ለውጥ ለማምጣትም ስራን ባህል ማድረግን የህልውና ጉዳይ ማድረግ ይገባል ብለዋል። የምክክር መድረኩ የቤተሰብ ማህበረሰብ፣ ምርታማነት ላይ የአስተሳሰብ ለውጥ እንዲመጣ ለማድረግ ያለመ መሆኑንም አስረድተዋል። የኢትዮጵያ መገናኛ ብዙኃን ባለስልጣን በሀገሪቱ የጥላቻ ንግግርና ሀሰተኛ መረጃ ያለበትን ደረጃ የሚያሳይ አዲስ ጥናት ይፋ አድርገዋል። የባለስልጣኑ ዋና ዳይሬክተር አማካሪ አቶ ታምራት ደጀኔ ለመገናኛ ብዙኃን በሰጡት መግለጫ በማህበራዊ ሚዲያ በጽሑፍና በተንቀሳቃሽ ምስል የሚተላለፉ ሀሰተኛ መረጃዎችና የጥላቻ ንግግሮች አሳሳቢ ደረጃ ላይ ደርሰዋል ብለዋል። በማህበራዊ ሚዲያ ከሚሰራጩት ሀሰተኛ መረጃዎችና የጥላቻ ንግግሮች መካከል 56 በመቶ የሚሆኑት የሚተላለፉት በታዋቂና ተጽዕኖ ፈጣሪ ግለሰቦች አማካ ነት መሆኑን የተካሄደው ጥናት አመላክቷል። በፖለቲካ አመለካከት፣ በብሔርና በሃይማኖት ላይ ያነጣጠሩ ሀሰተኛ መረጃዎችና የጥላቻ ንግግሮቹ በፌስቡክ፣ በቲክቶክና በቴሌግራም ቻናሎች የተሰራጩ መሆናቸውን አማካሪው አቶ ታምራት ደጀኔ በጋዜጣዊ መግለጫቸው አንስተዋል። ሀሰተኛ መረጃዎችና የጥላቻ ንግግሮችን ለመከላከልም የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች በኢትዮጵያ ቅርንጫፍ እንዲከፍቱና ከማስታወቂያ ከሚያገኙት ገቢም ለመንግስት ግብር እንዲከፍሉ መንግስት ፍላጎት እንዳለው ተጠቁመዋል። ህዝበ ሙስሊሙ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ ለማድረግ ከነገ ጀምሮ በየመስጅዱ የመራጭነት ካርድ እንዲወስድ የጠቅላይ ምክር ቤቱ የምርጫ አስፈጻሚ ቦርድ ጥሪ አቅርበዋል። ላለፉት አምስት ወራት ዝግጅት ሲያደርግ የቆየው ቦርዱ በ2017 ዓ ም ለሚካሄደው የመጅሊስ ምርጫ ዝግጅቱን ማጠናቀቁን ገልጾ በነገ ውለትም ምዝገባ እንደሚጀምር ይፋ አድርገዋል። በመሆኑም ህዝበ ሙስሊሙ መታወቂያውን በመያዝ ከነገ ጀምሮ ለ12 ቀናት በየመስጅዱ በሚደረገው የመራጮች ምዝገባ ተመዝግቦ የመራጭነት ካርድ እንዲወስድ ቦርዱ ጥሪ አቅርበዋል። በምዝገባ ሂደት ለሚያጋጥሙ ቅሬታዎች አፋጣኝ ምላሽ ለመስጠት በየመስጅዱ የቅሬታ ሰሚ ኮሚቴ መቋቋሙን በመግለጫው ተጠቁመዋል። ክቡራን ተመልካቾቻችን ከሀረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ